ገና በልጅነት እድሜው ወደ አዲስ አበባ ሲመጣ ሰርቶ የመለወጡ ጥንን ሰንቆ ነው። ነገሮች ባሰቡት ልክ ሊጓዙለት ሳይችሉ ቀርተው በርካታ ውጣ ውረዶችን ለማሳለፍ የተገደደባቸው ለቁጥር የሚያታክቱ ጊዜያት እንደነበሩም አይሸሽግም። ተርቦ የሚቀምሱትን ማጣት፣ የጥም ማስታገሻን መናፈቅ የህይወት አስከፊ ገጽታ ነው ሚላል። ወጣት ዳዊት ይርጋለም ካሳለፈው ፈታኝ የህይወት ልምድ በመነሳት ኑሮን ለማሸነፍ በቁጥር የተገደቡ ጥቂት አልባሳቶችን በመያዝ የጎዳና ላይ ንግድ ቢጀምርም ፈቅ አላደረገውም ነበር። እዛ ጋር ስትሰሪ የሆነ ተመችቶች ወይ ደግሞ እንትን ብለሽ ሲያው ሁሉ ነገሩ አይመችም። አጠቃላይ በራሱ ስራ ህገወጥ ነው። ሲቀጥል ደግሞ እዛ ጋር የሚገጥሙሽ ነገሮች ደግሞ ለአንቺ ጥሩ የሆነ ነገር አልነበርም። በጊዜ ሂደት መንግስት ካደራጃቸው ጥቂት ሰዎች ጋር በጋራ በመሆን ይህንኑ የልብስ ሽያጭ ቀጥሎበት ኢትዮጵያ ትልበስ በሚል መርህ ዛሬ ከራሱ አልፎ ለብዙ ወጣቶች የስራ እድል መፈጠር ምክንያት ሆኗል። እንደነ ኮቴክስ አይነት ድርጅቶችን አይምሮ ላይ መሳል ጀመርኩ። ከዛ በኋላ በቃ አንድ ቀን እንደዚያ ትልቅ ድርጅት ይኖረኛል፣ እንደነዚያ ነገሮችን ማድረግ አለብኝ የሚል ነገር ውስጤ ላይ በደንብ ይመላለስ ነበረ። ከዛ በኋላ ደግሞ ራሴ አምርቼ ራሴ የምሸጥበትን አይነት ነገሮችን እያሰብኩ መሀል ላይ ደግሞ መንግስት ማለት ነው ተደራጁና ቦታ ውሰዱ የሚል እድል ሰጠን። ያችን ቦታ ወሰድኩኝ። ያችን ቦታ ካገኘሁ በኋላ ግን እኔ ሙሉ በሙሉ ህይወቴ በቃ ትልቅ ነገሮች ላይ ማሰብ ጀመርኩ። እንደ ዳዊት ሁሉ ሌሎች ወጣቶችም ከትንሽ ተነስተው ትልቅ መድረስ ችለዋል። አዲስ ሚዲያ ኔትወርክ በየካ ክፍለ ከተማ ወረዳ 7ና 9 ተዘዋውሮ ቅኝት ባደረገባቸው የመስሪያ ቦታዎች በርካታ ወጣቶች በተመቻቸላቸው ምቹ የስራ እድል ተጠቃሚ በመሆን ከራሳቸው አልፈው ለሌሎችም መትረፍ ችለዋል። በፊት ምንም ስራ አጥ ነበርኩኝ። ምንም ስራ የለም ነበረ። አሁን ግን እግዚአብሔር የተመሰገነ ነው። በወረዳው አማካኝነት ተደራጅተን ባልደራስ ጋር ያው እንግዲህ ፓርኪንግ እየሰራ እንገኛለን። በፊት በስደትም ነበርኩኝ ከሀገር ውጭ በስደት ብዙ አመት ኖር ያለውኝ ከዛም የተለያዩ አንዳንድ ስራዎች ሰርቻለሁ። በቡና ምጠጡ ሌላም ዘርፎች ላይ ተሰማርቻለሁ። አሁን ግን ወደ ሴቶች ውበት ሳሎን ለመስራት እዚህ ተደራጅቼ አለ የስራ አዲስ ስለተፈጠረልኝ በጣም ደስ ብሎኛል። ቤቴ ነበር የተቀመጥኩ። በጣም አሪፍ ለውጥ ነው። በቤተሰቤም ሆኔ በልጆቼ የምንፈልግላቸው ናም ከበፊት ሰው እንደዚህ አድርጊልኝ ምናምን ከምትይ እራሴ ሰርቼ ለልጆቼም ለራሴ የምንፈልገውን ነገር እያደረኩ እንትን እላለሁ። ያው በፊት ኬንያ ኤምባሲ ጋር ነበርኩኝ። ከዛ ያው መንግስት በሰጠኝ በፈጠረልኝ እድል ያው ቆንጆ ነው። በፊት ያው የተለያዩ ስራዎችን በቋሚነት ሳይሆን የተለያዩ ቦታዎች ላይ የዞር ስራ እሰራለሁ። አሁን ግን ያው በተሰጠን ቦታ ላይ ከጓደኞቻችን ጋር ተደራጅተን ያው ሻይ ቡና ስራ እየሰራን ነው ማለት ነው። ብዙ ነገር ተቀይሯል። ድሮ ቤት የምታስቸግር የነበረውን ነገር ፋሚሊ የምናስጨንቀው ነገር አሁን ጀስት በራሴ ማድረግ መቻል አቅም ይኖረኛል። የራስ ተነሳሽነታችን ጨምሯል፣ የስራ ፍላጎትም ጨምሯል። እዚህ ጋር ሰፖርቲቭ ነኝ። አሁን ለቤት ሰፖርት ማድረግ እችላለሁ። እኔ በፊት ቤት ስቀመጥ ያለኝ ነገር እና አሁን ስወጣ እወጣለሁ ሱቅ አለኝ ብዬ እወጣለሁ ስወጣ ራሴን ጠብቄ ነው የምወጣው። ከሰው ጋር ትገናኛለሽ እና በጣም ትልቅ ለውጣለሁ እና እኔ የምለው ሴት ልጅ ወጥተው ይስሩ። በልብስ ስፌትና ሽያጭ ዘርፉ ላይ ከዚህም በላይ የማደግ በርካቶችንም ተጠቃሚ የማድረጉ ውጥን እንዳለው የሚገልጸው ዳዊት የማምረቻ ቦታ እጥረት፣ የኪራይ ዋጋ ንረትና ተያያዥ ችግሮች ፈታኝ እንደሆኑበት በመግለጽ መፍትሄ ቢበጅላቸው ሲልም ይጠይቃል። ይህ የሚመለከታቸው አካላቶች በዚህ ጉዳይ ላይ አለን ቢሉን በጣም ከዚህ የተሻሉ በጣም ብዙ ነገሮችን መፍጠር እንችላለን። ክፍለ ከተማው ለስራ ፈላጊ ወጣቶች ድጋፍ በማድረግ የኢኮኖሚ ተጠቃሚ እንዲሆኑ የሰራ መሆኑን የተናገሩት የካ ክፍለ ከተማ ምክትል ዋና ስራ አስፈጻሚ እና የስራና ክህሎት ጽህፈት ቤት ኃላፊ አቶ እንዳልካቸው አስራት ባለፈው ሶስት ወራትም ከ8000 በላይ ለሚሆኑ ወጣቶች የስራ ዕድል ተፈጥሯል ብለዋል። ወደ 462 የሚሆኑ ኢንተርፕራይዞችን አደራጅተን ወደ ስራ እናስገባለን ብለን ይዘናል። ወደ አራት መቶ አርባ ስምንት የሚሆኑ ኢንተርፕራይዞችን በዘጠና ሰባት ፐርሰንት የሚሆነውን አደራጅተናል። ቦታዎችን ለይተናል። የለየነው በተለያየ ምክንያት አገልግሎት ላይ ያሉ ኪስ ቦታዎች የሚባሉ ጥቅቅ ቦታዎችን በኮሚቴ አዋቅረን ኤክስ ዋይ ኮርዲናታቸውን ለይተን ለወጣቱ ስራ እድል መፍጠር ስላለባቸው ለከተማው መሬት መኔጅመንት ልከናል። ያ ሲመጣ ደግሞ ፍትሐዊ በሆነ መልኩ ቅድም የነገርኩሽን የቴክኒክ ስልጠና ያገኘ እውቀትና ክህሎት ያለው አካል ወደዚህ ተሰማርተው ብድሩ ከስኬት ባንክ ጋር በማመቻቸት ወደ ተግባር እንዲገባ እናደርጋለን።